እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የኢቲቪ 57 ዜናችን በምዕራፍ ሶስት ተመልሷል። አበይት ጉዳዮቹን እናስቀድማለን። የውጭ ዜጋዎች የማይንቀሳቀስ ንብረት ባለይዞታ መሆን የሚችሉበት ረቂቅ አዋጅ ቢጸድቅ በኢትዮጵያ የውጭ ካፒታልን እንደሚያሳድግ ተገለጸ። ይሄ ገደብ መነሳቱ በጣም ከፍተኛ የሆነ የውጭ ካፒታል ወደ ሀገር እንዲገባ ያደርጋል የሚለው አንደኛው ነው። ሁለተኛውና ከዚህ ጋር የተያያዘው እሳቤ አዎንታዊ የሆነ የኢንቨስትመንት መልከታ ለአገሪቱ እንዲኖር ያደርጋል። የገበታ ለሀገር ፕሮጀክቶች ያልተጠቀምንባቸውን ሀብቶች የገለጡና ለቱሪዝሙ ዘርፍ መነሳሳትን የሚፈጥሩ ስለመሆናቸው በተለያዩ ፕሮጀክቶች ጉብኝት እያደረጉ ያሉ የኪነ ጥበብ ባለሙያዎች ተናገሩ። ከውጭ እስራኤል የኢራንን ብሔራዊ ቴሌቪዥን ጣቢያ መታ። በስፖርት ዘገባችን በክለቦች ዓለም ዋንጫ ውድድር ዛሬ ሶስት የምድብ ጨዋታዎች ሲደረጉ ቸልሲ ከሎስ አንጀለስ ምሽት አራት ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ሆኗል። ኢቲቪ 57 ዜና ጋር መሀል የታደለነኝ ተመልካቾቻችን፣ ዛሬ በኢቲቪ 57 ዜናችን በስፋት የምንመለከተው ጉዳይ የኪነጥበብ ባለሙያዎች ጉብኝት እያደረጉባቸው ያሉ የተለያዩ የፕሮጀክት የልማት ፕሮጀክት ስራዎች አሉ። ዚያ የሚገኙ ባልደረቦቼ ደግሞ በቀጥታ መስመር ሪፖርቶቻቸውን እያጋሩን ከኛ ጋር ቆይታ ያደርጋሉ። ቶማስ ኃይሉን እናገኘዋለን። እንዲሁም ደግሞ ይመር አደምም ዛሬ በምሽቱ የሀምሳ ሰባት ዜናችን በቀጥታ መስመር አግኝተ ነው ተጨማሪ መረጃ የሚያጋራን ባልደረባችን ነው። አብራችሁን ሆኑ፣ ተመልካቾች ወደ ቀዳሚው ዜና እናልፋለን። የኢፌዲሪ ፕሬዚደንት ታዬ አጽቀ ሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ሚኒስትሮች ና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በባህርዳር ከተማ የተለያዩ የልማት ስራዎችን ጎበኙ የፌዴራል መንግስት ከፍተኛ የስራ ኃላፊዎቹ ባህር ዳር ከተማ ሲደርሱ የክልሉ ና የባህር ዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማዋ የሃይማኖት አባቶች የሀገር ሽማግሌዎች ወጣቶች ና ሌሎችም ነዋሪዎች ደማቅ አቀባበል አድርገውላቸዋል። መሪዎቹ በጣና ሐይቅ ላይ በግንባታ ላይ የሚገኘውን ጣና ማሪና ሪዞርት፣ አዲሱን የአባይ ድልድይ፣ የባህር ዳር ዓለም አቀፍ ስታዲየም ግንባታን፣ የከተማዋን የኮሪደር ልማት የስራ ሂደትና ሌሎችንም የልማት እንቅስቃሴዎችን ተዘዋውረው ተመልክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለጉብኝቱ በሰጡት አስተያየት ባህር ዳር ተፈጥሮና የሰው ጥበብ የተሰናኙባት ከተማ መሆኗን ገልጸዋል፣ ስትል የዘገበችው ሪፖርተራችን ራሄል ፍሬው ናት። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያን አቆጣጠር ከመስከረም 8 እስከ 10 2025 የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ከህብረቱ ጋር በመተባበር እንደምታስተናግድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ ምድረ ቀደምት ኢትዮጵያ የምታስተናግደው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግ አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት መሆኑንም አስፍረዋል። በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ የማድረግና የአህጉሪቱን አንድነት የማጠናከር አላማን የሚያራምድ መሆኑን አመልክተዋል። የክረምት የአረንጓዴ አሻራ መርሃ ግብርን እየጀመረች ያለችው ኢትዮጵያ ለዚሁ ያደረገችው ዝግጅት ለተግባራዊ አየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅ ነው ብለዋል። ኢትዮጵያ የጉባኤው ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗንም ጠቅላይ ሚኒስትሩ አስታውቀዋል። ጥበባት ለሀገር ማንነትና እድገት ቁልፍ ናቸው። ባህላዊ ሀብትን ጠብቀው ያቆያሉ። ለማህበራዊ አንድነትም አበክረው በመስራት ብዝሀነት ላላቸው ማህበረሰቦች ድምጽ ይሆናሉ። በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብን ያሳድጋሉ። በኢኮኖሚ ረገድም ጥበባት ፈጠራን፣ ቱሪዝምና ስራ ፈጠራን የመምራት አቅም አላቸው። ጠቅላይ ሚኒስትር ዐብይ አህመድ ይህን የተናገሩት ከመላው ኢትዮጵያ ከተውጣጡ የጥበብ ባለሙያዎች ጋር ባደረጉት ውይይት ነው። ጠቅላይ ሚኒስትር ዐብይ አህመድ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ያካሄዱትን ውይይት ዛሬ ምሽት በኢቲቪ ዜና ቻናል ሁለት ሰዓት ተኩል ላይ እንዲሁም በኤቢሲ ዶት ስትሪም የማህበራዊ ትስስር አማራጮች እንድትከታተሉን በአክብሮት እንጋብዛለን ተመልካቾች። የሚሰራ ሰው ጊዜ ይበቃው። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወርሃዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀና ይብቃቃላታል። የትምህርት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠና አንድ ጉዳይ። በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው።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 የኢቲቪ 57 ዜናችን ቀጥሏል። ተመልካቾች አሁንም አብራችሁን ሁኑ። የውጭ ዜጎች የማይንቀሳቀስ ንብረት ባለይዞታ መሆን የሚችሉበት ረቂቅ አዋጅ ቢጸድቅ በኢትዮጵያ ውጭ ካፒታልን እንደሚያሳድገው ተገለጸ። በረቂቅ አዋጁ ላይ በሕዝብ ተወካዮች ምክር ቤት የፍትህ ሚኒስቴርና የከተማ መሰረተ ልማት ሚኒስቴር አመራሮች በተገኙበት ውይይት ተካሂዷል። ረቂቅ አዋጁ ጸድቆ ሲተገበር የመኖሪያ ቤት ችግርን በማቃለል የጎላ ሚና እንደሚኖረውም በውይይቱ ላይ ተነስቷል። አስማረ ብርሃኑ ተከታትሎ ተከታዩን ዘገባ አሰናድቷል።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 በህገ መንግስት ትርጉምና ውሳኔ አፈጻጸም ዙሪያ የሚታዩ ክፍተቶችን በመፍታት የዜጎችን መብት ለማስከበር ሚና እንደሚኖረው የፌዴሬሽን ምክር ቤት ገለጸ። በህገ መንግስት ትርጉምና ውሳኔ አፈጻጸም እንዲሁም በፌዴራሊዝም ስርዓት ዙሪያ ከፍትህ አካላት ጋር የውይይት መድረክ በአዳማ ከተማ ተካሂዷል። የፌዴሬሽን ምክር ቤት ጽህፈት ቤት ከህገ መንግስትና ፌዴራሊዝም አስተምሮ ማዕከል ጋር በትብብር የተዘጋጀ ስለመሆኑም ተገልጿል። መድረኩ በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ወይዘሮ ፍሬ ህይወት ዱባለ የህገ መንግሥት ትርጉም በኢትዮጵያ የሚል ጽሁፍ አቅርበዋል። ህገ መንግስት የመተርጎም ስልጣን ለፌዴሬሽን ምክር ቤት የተሰጠ ስልጣን መሆኑን የገለጹት ወይዘሮ ፍሬ ህይወት የህገ መንግስት ትርጉም ዴሞክራሲን በማጎልበትና ና የህግ የበላይነትን በማስከበር ቅቡልነትን ለማረጋገጥ ጠቀሜታው የጎላ ስለመሆኑን ገልጸዋል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ሀይለ ኢየሱስ ታዬ ህብረ ብሔራዊ የፌዴራል ስርአት ግንባታና የዳኝነት አካሉ ሚና በሚል ጽሁፍ አቅርበዋል። ሪፖርተራችን ሞላ አለማየሁ እንደዘገበው ህብረ ብሔራዊ ፌዴራል ስርአት ለመገንባት በሚደረገው ሂደት የዳኝ ነት አካሉ ሚናውን የበለጠ ጠናክሮ ሊወጣ ይገባል ብለዋል። ሁለተኛው የአፍሪካ የአየር ንብረት ጉባኤ እንደ አውሮፓውያን አቆጣጠር ከመስከረም ስምንት እስከ አስር ሁለት ሺ ሀያ አምስት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል። ጉባኤውን የኢትዮጵያ መንግስት ከአፍሪካ ህብረት ጋር በጋራ አዘጋጅተውታል። ጉባኤውን አስመልክቶ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ቪላካቲ ለመገናኛ ብዙሀን መግለጫ ሰጥተዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ተጽዕኖ መከላከል ባላት ቁርጠኝነት ጉባኤውን እንድታስተናግድ መመረጧን ጠቅሰዋል ሀገሪቱ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በአስር ዓመቱ መሪ የልማት እቅዷ አካታ እየሰራች ስለመሆኑም እንዲሁ ገልጸዋል ጉባኤው የአየር ንብረት ለውጥ እያስከተለው ላለው ጉዳት ተፈጥሯዊ መፍትሄ ለማፈላለግም ያግዛል ብለዋል ኢትዮጵያን በአረንጓዴ አሻራ እያከናወነች ያለውን ተግባር በጉባኤው ለማሳያነት ታቀርባለች ነው ያሉት። ሞሰስ ብላቲክ በበኩላቸው የአየር ንብረት ለውጥ ተጽዕኖ አፍሪካ የምግብ ዋስትናን ለማረጋገጥ የምታደርገውን ጉዞ ፈትሮታል ብለዋል። በጉባኤው የህብረቱ የዘርፉ አመራሮች፣ የልማት አጋሮች፣ የፋይናንስ ተቋማትና የሚመለከታቸው ባለድርሻ አካላት ይታደማሉም ብለዋል። ተመልካቾቻችን የኢቲቪ 57 ዜናችንን እየተከታተላችሁ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የገበታ ለሀገር ፕሮጀክቶች ያልተጠቀምንባቸውን ሀብቶች የገለጡና ለቱሪዝሙ ዘርፍ መነሳሳትን የሚፈጥሩ ናቸው ሲሉ በተለያዩ የልማት ፕሮጀክቶች ጉብኝት እያደረጉ ያሉ የኪነጥበብ ጥበብ ባለሙያዎች ተናግረዋል። ይህንኑ ጉዳይ በተመለከተ ደግሞ ባልደረቦቼ ጉብኝቱን እየተከታተሉ ያሉት በቀጥታ መስመር ላይ ነው የሚገኙት። ጉብኝቱ ምን ይመስላል? የተነሱ ሀሳቦች ምንድን ናቸው በሚለው ጉዳይ ላይ ተጨማሪ መረጃ ይሰጡናል። ይመር አደም ጅማ ነው የሚገኘው። በጅማ ያለውን የልማት ስራ የጎበኙ የኪነ ጥበብ ባለሙያዎች ጋር ነበረ የቆየው። እንዲሁም ባልደረባዊ ቶማስ ኃይሉ ደግሞ በጨበራ ጩርጩራ የዝሆን ዳናሎጅ ጉብኝት እያደረጉ ካሉ የኪነ ጥበብ ባለሙያዎች ጋር ነው የሚገኘው እና ከሁለቱም ጋር ነው ቆይታ የማደርገው። ይመር አንተን ላስቀድምና ሀገራዊ ፕሮጀክቶቹን የጎበኙት አርቲስቶች ስሜታቸው እንዴት ነበር የገለጹት? የጉብኝቱ ፋይዳስ ምንድን ነው ተባለ በኢትዮጵያ በተለያዩ አካባቢዎች የኢትዮጵያን የማንሰራራት ሊያጸኑ የሚችሉ ወይም ደግሞ የኢትዮጵያ የተፈጥሮ ሀብቶች በተለያዩ አካባቢ ተደብቀው የኖሩ አስተዋሻቶ የኖሩ ሀብቶች እየለሙ ነው። ትኩረት ተሰጥቷቸው እየተሰሩ ነው። ኢትዮጵያን የሚመጥኑ ልማቶች እየተሰሩ ነው ሲባል በቃል ሲነገርን የነበረውን በተግባር ወርደን ያረጋገጥንበት ነው ብለዋል። የኪነ ጥበብ ባለሙያዎቹ በነበረን የቃለምልልስ ወቅት ላይ እንግዲህ፣ የኪነ ጥበብ ባለሙያዎቹ በጅማና አካባቢው ላይ ከጠዋት ጀምሮ በተለያዩ ልማት ፕሮጀክቶ ላይ ጉብኝት ሲያደርጉን የነበረው በጠዋቱ ወደ ገጠር አካባቢው ላይ ወጣ ብለው የገጠር ኮሪደር የሚባለውንም እንዲሁ ጎብኝተው ነበር። ያ ደግሞ ጅማ የምትታወቅበት የቡና ልማት ይበልጥ የተዳቀሉ የቡና ዝርያዎችንም ያዩበት እንዲሁም ደግሞ የንብ ማነብም የማር ምርትን በአንድ ጎን ዘመናዊ የንብ ቀፎ እና ባህላዊ የንብ ቀፎም እንዲሁ ተሰርቶ ያዩበትን እና የጅማ አካባቢውን ደግሞ የተፈጥሮ ፀጋ ጥቅጥቅ ያለ ወይም ደግሞ የደን ልማቱንም እንዲሁ የተመለከቱበት ነበረ። በዚህም እንግዲህ ስሜታቸውን ሲያጋሩ ኢትዮጵያ አሁንም ገና ያልሰራንባቸው የተፈጥሮ ሀብቶች ያላት ሀገር ናት። ይህን መስራት ከቻለ ና አሁን የሰራናቸው ፕሮጀክቶች ደግሞ እስካሁን ድረስ አስተዋሻቱ የነበሩ ፕሮጀክቶች ነገር ግን አሁን ላይ እንደ የሀገር ገጽታዎችን ሊቀዩ የሚችሉ የቱሪዝም ዘርፉን መነቃቃት ሊያመጡ የሚችሉ ስራዎች ናቸው የሚል ነው የተናገሩት። እንግዲህ ከዛ በመቀጠል ደግሞ በጅማ የገበታ ለትውልድ አንዱ አካል የሆነው የቦሰና ጅማ ፕሮጀክት ወይም ጅማ ሎጅ ነው የጎበኙት። በመቀጠልም እንግዲህ በዚህ ሎጅ ላይ እጅግ ቅንጡ የተባለ ሎጅ ነው። በርካታ ኢትዮጵያውያን ለጉብኝት ወደ ውጭ ሀገር ሄደው በርካታ ወጪዎችን የሚያወጡበት ነው። ነገር ግን ያን ሊተካ የሚችል በሚችል መልኩ እውነትም በጅማ አካባቢ ነው ወይ ይህ ቦታ ተብሎ በማይታመኑ ሁኔታ ነው ምክንያቱም በዚህ አካባቢ ሰፊ የሆነ የተፈጥሮ ሀብት ያለበት ነው። የጫካው፣ የደኑ ሌሎች በርካታ የሆኑ የተፈጥሮ ሀብቶችን አካቶ የተሰራ ነው። ከዛ በመቀጠል ደግሞ የጅማ ከተማ የኮሪደር ልማትም እንዲሁ የጉብኝቱ አካል ነበረ። የጅማ በኢትዮጵያ ከአዲስ አበባ ቀጥሎ በተለያዩ አካባቢዎች የኮሪደር ልማት ከጎበኛቸው ከተሞች አንዱ ጅማ ከተማ ናት። እንግዲህ ጅማን ተፈጥሮ ሊገልጽ የሚችል ከዚህ በፊት ወይም ወደ መጥፋት የተቃረበ የቦዬ ሐይቅም ነበረ ከከተማዋ ናት ላይ እንግዲህ ይህንን ደግሞ ሊጠፋ የነበረን ሐይቅ መልሶ በማልማት ተመልሶ በመግለጥ የተፈጥሮ ሀብት አሁን ላይ ሰፊ የሆነ መዝናኛ ቦታ ማድረግ ተችሏል። ሊጠፋ የነበረ ሀይቁ አሁን ጉልበት አውጥቶ ምንጮች ጎልብተውለት ወደ ጊቢ ወንዝም የመቀላቀል አቅምን እስከ መፍጠር ድረስ የደረሰ ነው። ይህ ደግሞ የኢትዮጵያን የቱሪዝም መነቃቃትን እንግዲህ የቱሪዝም ዘርፉ በራሱ በተለይ ከተሞች ብቻ ሳይሆን ከተሞች ከውሃ ጋር ለምሳሌ ዓለም ላይ ብንመለከት እንደ ዱባይ፣ ሌሎች የአውሮፓ ሀገራትን ብንመለከት ከዚህ ጋር የተያዘ ነው። ኢትዮጵያ ውስጥ የሀዋሳ ከተማን ትልቅ ከተማ ያደርጋት የሀዋሳ ሀይቅ እንደ እንደሆኑ ባህር ዳርን የጣና ሀይቅ የቦዬ አሁን ወደ ልማት የተመለሰው ሀይቅም ለጅማ ትልቅ ተሰጥኦ የሆነ ነው ብለዋል። ይህንም በተግባር ማየታችን ምንም እኳ የኪነጥበብ ባለሙያዎች ወደ ውጭ ለመዝናናት ለጉብኝት የምንሄድበትን ሁኔታ ዙ በሀገራችን እንድናደርግ ሀገራችን ምን ያህል ልማት ላይ መሆኗን የተረዳንበት ነው። ይህ ደግሞ በኪነጥበብ ጠበብ ዘርፉ የምናግዝበትና ሀገራችን ይበልጥ የምናስተዋውቅበትን መልካም አጋጣሚ የፈጠረ ነው። በጋራ ተባብረን በጋራ ከሰራን፣ ተግባብተን ልማት ላይ ብቻ ትኩረት አድርገን ከሰራን ኢትዮጵያን ወደተሻለ ወደ ልዩ ምዕራፍ የምናሻግርበትን ምዕራፍ ነው።

መልካም ይመር። እንቀጥላለን፣ ተመልካቾቻችን። አሁን ደግሞ ባልደረባችን ዮሐንስ ፍስሀም ተቀላቅሎናል። እሱ ደግሞ ሀላላ ኬላ ሎጅ ነው የሚገኘው። እሱም ተጨማሪ መረጃዎችን ይነግረናል። ይመር፣ አየር ላይ ትቆየናለህ። አንተ ወደ ቶማስ ልሻገር። ና ቶማስ፣ እንደምን አምሽተሃል? የጨበራ ጩርጩራ ዞን ዳና ሎጅ ነው ዛሬ የኪነ ጥበብ ባለሙያዎች ከአንተ ጋር ያሉት ጉብኝት ያደረጉትና አጠቃላይ ስለ ሎጁ የተነሳውን ሀሳብ አጋራን። የአንተም የመጀመሪያ ጉብኝት ይመስለኛል በዚያ ሎጅ ና፣ ምን ተሰማህ? ምን አየህ? አንተም እሱን ጨምረህ ንገረን። በትክክል መሀሌት። እንግዲህ ቀደም ሲል እንዳልሹው በዛሬው ዕለት የጨብራ ጩርጩራ እንዲሁም ደግሞ የኮይሻ የሃይድሮ ኤሌክትሪክ ማመንጫ ግድብን የኪነ ጥበብ ባለሙያዎቹ ጎብኝተዋል። እንግዲህ የኪነጥበብ ባለሙያና ባለሙያ ና ኪነ ጥበብ የተለያዩ ተሰጥኦዎችን በማጉላት በማስተዋወቅ ትልቅ ፋይዳ እንዳላቸው ይታወቃል። በቅርቡ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር እነዚሁ የኪነ ጥበብ ባለሙያዎች ውይይት ማድረጋቸው ይታወቃል። ከዛ ውይይት መልስ ነው እንግዲህ በዚህ ጨበራ ጩርጩራ ዞን ዳናሎጅ እንዲሁም ደግሞ የጨበራ ጩርጩራ ፓርክ ውስጥ ነው የሚገኙ የዞን ዳናሎች እሱ ላይ ጉብኝት እያደረጉ ያሉት። እንዲሁም ደግሞ ኮይሻ የኤሌክትሪክ ማመንጫ ግድብ ያለበትን ሂደትም የፕሮጀክቱን ስኬትም ለመጎብኘት እንዲሁም ደግሞ ለማየት ለመቃኘት ሞክረዋል። እንግዲህ ቀደም ሲል እንዳል ነው የኪነ ጥበብ ባለሙያ እነዚህ የተደበቁ ሀብቶችን በማስተዋወቅ ትልቅ ሚና የሚጫወቱ ናቸው። እነዚህ የኪነ ጥበብ ባለሙያዎች በጣም አንጋፋ ናቸው፣ በጣም ስመጥር ናቸው። እና እነሱ ደግሞ በእነሱ ስም ያለውን ስሜታቸውን ጠይቀናቸው ነበር። እነዚህ አይነት ቦታዎች ከዚህ ቀደም ሲነገር እንሰማለን ወይንም ደግሞ ነበሩ ሲባል እንሰማለን። ነገር ግን በዚህ ልክ እነዚህ የገበታ ለሀገር ፕሮጀክቶች እንዲሁም ደግሞ ገበታ ለትውልድ ጨምሮ ፕሮጀክቶች እነዚህን ቦታዎች በማስተዋወቅ እንዲሁም ደግሞ በመግለጥ በኩል ትልቅ ሚና ተጫውተዋል። አሁን ላይ ኢትዮጵያ ሌላ ቦታ ኢትዮጵያውያኖች እንዲሁም ደግሞ ሌሎችም ቢሆኑ ወደ ሌላ ቦታ መሄድ አይጠበቅባቸውም። እዚሁ ሀገራቸው ውስጥ ቱሪዝሙን ማነቃቃት ማየት ይጠበቅባቸዋል። ይህ በጣም ተአምራዊ ለውጥ የሚባል ነው ለማለት ችሏል ማለት ነው። እኔም በነገራችን ላይ ቀደም ሲል እንዳልሽው በዚህ በኮንታ ብዙም እውቀቱ አልነበረኝም ማለት ነው እና እዚህ ያለው የተፈጥሮ ሀብት በጣም የሚገርም ነው። ነገር ግን የተፈጥሮ ሀብቱ አልወጣም ነበር፣ የተፈጥሮ ሀብቱ አውጥተን መጠቀም አልቻልንም ነበር እና በጣም የሚገርም እንደነበር ለመዳስ ሞከር ያለው። በሌላ በኩል ደግሞ የኪነጥበብ ባለሙያ እንደመሆናቸው በተለያዩ አጋጣሚዎች ይገልጹታል ማለት ነው። በጽሁፍ፣ በፊልም፣ በትረካዎችን ሊገልጹት ይችላሉ። ይህም ቀጣይ የቤት ስራችን ይሆናል የሚል ሀሳባቸውን አጋርቶናል። በርካታ ሀሳቦችን የነገሩት ነገር ግን ዋና ዋና ካነሷቸው ነጥቦች መካከል የተሰማቸውን ስሜትም ያጠቃልሉበት በዚህ መልኩ ነው ማለት ነው። መልካም ቶማስ አንተን አመሰግናለሁኝ። ወደ ዮሐንስ ነው የምሻገረው። ዮሐንስ ፍስሐ አንተ ደግሞ የምትገኘው ሀላላ ኬላሎጅ ነው እና እዚያም ተመሳሳይ አይነት ጉብኝት ነው በኪነ ጥበብ ባለሙያዎች እየተደረገ የነበረውና የፈጠረባቸው ስሜት ምን ይመስላል? ያነሱትን ሀሳብና አንተም የተመለከትከውን ጨምረህ አጋራን ዮሐንስ። አመሰግናለሁ ማሀሌት እንግዲህ ቀደም ብሎ በባልደረቦች በይምርና በቶማስ ሲገለጽ እንደነበረው እኔም ለመጀመሪያ ጊዜ ነው እዚህ ሀላላ ኬላ የመጣሁት። በጣም እጅግ ለየት ያለና ሐሴት የተሰማኝ መሆኑን ለመግለጽ እወዳለሁ። እንግዲህ በዛሬው ዕለት ረፈድ ብለን ነበር እዚህ ሀላላ ኬላ ደረስ ነው። ደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን የሚገኘው የሀላላ ኬላ የተገኘ ነውና እጅግ ደስ የሚል ተፈጥሮ በጣም የሚማርክ ጠቅላይ ሚኒስትር አብይ አህመድ በ2012 እዚህ አካባቢ በመጣው ጊዜ የአካባቢው ማህበረሰብ የአካባቢ እጅግ እምቅ የሆነ ሀብት አለው እና ቢያዩን ታሪክም አለው ብሎ ሲነግሯቸው እስኪ አስረዱኝ በማለት የዳውሮ ሕዝብ ያለውን ታሪክ 1225 ኪሎ ሜትር የካብ ድንጋይ እየሰራ ከጠላት ራሱን ለመጠበቅ የአካባቢውን ሀብት ለመጠበቅ፣ አጠቃላይ ደግሞ እንደ ሀገር ኢትዮጵያን ለመጠበቅ ይህንን ታሪክ የሰራ ነው። ከዛ ባለፈ ደግሞ የከሰል ድንጋይን የመሰለ በርካታ ሀብቶች አሉት። ስለዚህ ይህንን ታሳቢ ያደረግን ልማት ቢሰሩልን አሉ ጠቅላይ ሚኒስትሩ ከወሰዱ በኋላ ታሪክም እምቅ ሀብትም ያለው አካባቢ ነው። ለዚህ አካባቢ ልማት ይገባል በማለት እዚህ የነበረውን አቧራ በመግለጥ አሻራቸውን አስቀምጠው የሀላላ ኬላ እንግዲህ በአጭር ጊዜ ውስጥ ተገምቶ በእርሳቸው የቅርብ ክትትል እዚህ ያሉት የፕሮጀክት ኃላፊዎችም ሲነግሩን በየቀኑ ሪፖርት እየወሰዱ ምን መሻሻል አለበት፣ ምን መስተካከል አለበት ብለው እዚህ አካባቢ ቀደም ብሎ ሲነግሩን እንደነበረው ልማት የማያውቅ አካባቢ ነበር። ይሄ ልማት መጥቶ ግን አካባቢው ያለውን እምቅ ሀብት ለዓለም እንዲታይ አድርጓል ሲሉ ነው የነገሩንና። ዛሬም የኪነ ጥበብ ባለሙያዎች ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ሲያደርጉ ነበር። ዛሬ ደግሞ ይህንን ተገኝተው ሲያዩ እውነት ለመናገር ፓርቲን ከመደገፍ መንግስትን ከመደገፍና ከመቃወም ያለፈ አሻራ ነው ያየነው። ይህ ለትውልድ የሚተላለፍ ነው። ጠቅላይ ሚኒስትር ሊመጣ ሊሄድ ይችላል፣ ፓርቲ ሊመጣ ሊሄድ ይችላል። እነዚህ አይነት ለትውልድን የሚዋጁ ስራዎች ግን ለሀገር ለህዝብ የሚጠቅሙ ናቸውና ባየነው ነገር እጅግ ደስ ብሎናል። እኛም በጥበብ ስራዎቻችን በቀጣይ ወደ ስንመለስ እንግዲህ ያየነውን የጥበብ ስራ በጥበብ ስራ ከሽኖ ለህዝብ ማቅረብ ረገድ የበኩላችን እንወጣለን። እኛም ለሀገራችን የምንችለው እናደርጋለን ብለዋል። በጉብኝታቸው እንግዲህ የሀላላኬላን ጨምሮ ወደ ማታ አካባቢ ደግሞ የጊቤ ሶስት የኃይል ማመንጫን ጎብኝተዋል ጠቅለል ሲል ስሜታቸው የሚጋባና እኔም በግሌ ደስ ያለኝ ምሽት እንደነበር መግለጽ እወዳለሁ ማለት መልካም ነው በጣም ነው ማመሰግነው ባልደረቦቼ ይመር አደም ከጅማ ቶማስ ሀይሉ ከጨበራ ጩርጩራ እንዲሁም ደግሞ ዮሐንስ ፍስሃ ከሀላላኬላ አላደረሳችሁን መረጃ እናመሰግናለን ጥሩ ምሽት ጥሩ የመዝናናት ጊዜ ለናንተ። ተመልካቾቻችን ዜናችን ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ቀደም ብለው ከኪነ ጥበብ ባለሙያዎች ጋር ውይይት ማድረጋቸው ይታወሳል። ይህንኑ ውይይት ደግሞ ዛሬ በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም የማህበራዊ ትስስር ገጽ አማራጮቻችን ምሽት ሁለት ሰዓት ተኩል ሲል እንድትከታተሉ በአክብሮት እንጋብዛለን። ወደ ውጭ ዘገባችን ነው የምንሻገረው። እስራኤል የኢራን ብሔራዊ ቴሌቪዥን ጣቢያ ላይ ጥቃት ማድረሷ ተገለጸ። ከእስራኤል ምንጮች የተገኙ መረጃዎች እንደሚያመለክቱት በተሄራን የሚገኘው የኢራን ብሔራዊ ቴሌቪዥን ጣቢያ የሚሳኤል ሰለባ ሆኗል። በጥቃቱም የጣቢያው ሰራተኞች መገደላቸውን ብሔራዊ ቴሌቪዥኑ አሳውቋል። ከጥቃቱ አስቀድማ እስራኤል ሰዎች ከተሄራን ቀጠና ለቀው እንዲወጡ ማስጠንቀቂያ ሰጥታ እንደነበር የዘገበው ቢቢሲ ነው። በመጨረሻም የስፖርት ዜና በክለቦች የዓለም ዋንጫ ውድድር ዛሬ ሶስት የምድብ ጨዋታዎች ሲደረጉ ቼልሲ ከሎስ አንጀለስ ምሽት አራት ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ሆኗል። ጨዋታው በአትላንታ መርቸዲስ ቤንዝ ስታዲየም የሚደረግ ሲሆን አሰልጣኝ ኢንዞ ማሬስካ ካ አዲሱ ፈራሚያቸው ሊያም ዴላፕን በቋሚ አሰላለፍ ውስጥ ሊያካትቱት እንደሚችሉ ተነግሯል። በሎስ አንጀለስ በኩል አጥቂ ኦሊቨር ጅሩድና ግብ ጠባቂ ሁጎ ሎሬስ ይጠበቃሉ። ኦሊቨር ጅሩድ በቸልሲ ቤት የኤሮፓ ሊግ ዋንጫን ማሳካት መቻሉ ይታወሳል። የአርጀንቲናው ቦካ ጁኒየርስ ከፖርቱጋሉ ቤንፊካ ሌሊት 7 ሰዓት ሲጫወቱ፣ ሌሊት 10 ሰዓት ደግሞ ፍላሚንጎ ከኤስፔሪያንስ ደ ቱኒዝ ይጫወታሉ። ተመልካቾቻችን የኢቲቪ ሀምሳ ሰባት ዜናችን በተከታተላችሁት መልኩ ተጠናቋል። ቀደም ሲል ስናስተዋውቀው እንደነበረው ጠቅላይ ሚኒስትር አብይ አህመድ ከኪነ ጥበብ ባለሙያዎች ጋር ያደረጉት ውይይት አሁን ከ2 ሰዓት ከ30 ሲሆን በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም የማህበራዊ ትስስር ገጾቻችን በሙሉ ይቀርባል። እንድትከታተሉ በአክብረት እንጋብዛለን። ከዜናው ጋር መሀል የታደለ ነበርኩኝ። በሰላም ደሩ